ይህ የምታዩት የውሃ መተላለፊያ ዓመተ ምሕረቱን ከጠየቃችሁኝ ከዘጠኝ መቶ ዓመት በፊት ነው። ጊዜያችሁን እስኪ በሚገርም ሁኔታ እግዚአብሔር አምላክ ከፈቀደላችሁ ከእኔ ጋራ ትንሽ ቆዩና ከአይምሮ በላይ የሆነ ትልቅ ነገር ላሳያችሁ። የሚገርማችሁ ከዚህ ካያችሁት የውሃ መተላለፊያ የተወሰነ ድንጋይን አልፋችሁ ስትሄዱ በሰማይ ካርታና ፕላኑን ተቀብሎ በኖህና በመስቀል ምልክት በብሉይና በአዲስ አንድ የተሰራ ትልቅ መቅደስ አለ እና ይሄ ቤተ ጊዮርጊስ ይባላል ከአንድ አለት የተፈለፈለ ነው የሰው ልጅ ከመሞቱ በፊት ሊያዩ የሚገባ ተብሎ የተጻፈለት ነው እና አሁን እዚህ ጋር ቁሜ አንድ ነገር ላሳያችሁ ይፈልጋለሁ በደንብ ልብ ብላችሁ አስተውሉ እዩት ሶስት መስከቶች ይታየዋቸኋል አይደል አንድ እዚህ ጋር ሁለት አለ ሶስት። በየአራቱም ማይዝን ብትመላለሱ እነዚህ ሶስቱ በአፍ በወልድ በመንፈስ ቅዱስ የተመሰሉ ናቸው። ምክንያቱም እግዚአብሔር አምላክ በሁሉም አቅጣጫ እንደሚመሰገን ምናልባት በአንድ በዚህኛው ሳይድ ብቻ ነው ያሳየህን ካላችሁ እስኪ አንደኛውን ልድገምላችሁና እጅግ የምናያቸው አስገራሚ ነገሮች ስላሉ ትከተሉኛላችሁ ማለት ነው። አሁንም እዚህ ጋር ልብ ብላችሁ አስተውሉ። ቅድም ሶስት መስኮቶችን ፊት ለፊት አሳየቻችሁ። አሁንም ው አያችሁት? አንድ በደንብ እዩት፣ ሁለት፣ ሶስት። አያችሁት? ሶስቱም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ያ ማለት ልብ፣ ቃል፣ እስትንፋስ፣ ህይወት። ለመባል ምን ማለት ነው? አንሰሶ በእቤ እግዚአብሔር እብ በእንታ አብ ወልደ መንፈስ ቅዱስ እኔስ እግዚአብሔር ስር ስለ አብ ስለወልድ ስለ መንፈስ ቅዱስ ነው። ህይወት፣ የሁሉ ፈጣሪ የሁሉ አይን የሁሉ አስገኝ በዚህ መቅደስ ላይ የሚገርመኝ ነገር ከላይ የውሃ መተላለፊያ አየን አይደል? እዚህ ጋር ደግሞ አሁን ይቺ የምታዩ የምታዩትኝ ከአናቱ ላይ ከቤተ መቅደሱ ላይ ቤተ መቅደሱ እንዳያበላሸው እንደ ሻንዳ ወይም ደግሞ የውሃ መተላለፊያ እያችሁት፣ በጣም ይደንቃል። በደንብ አስተውላችሁ ይ እዛው ባላችሁበት እግዚአብሔር ፈቅዶ በአይናችሁ እስከምታዩት ሁሉ ይህንን ጥበብ ሳታዩት መሞት ስለሌለባችሁ ነው ማሳያችሁ። አሁን ትከተሉኛላችሁ። ትንሽ ይቺ ጠባብ መንገድ ትመስላለች አይደል? በደንብ ተከተሉኝ። ወደ ውስጥ እንገባለን። በነገራችን ላይ ዓለም ሁሉ የሚያደንቁት እንግሊዞች የኛ ነው ይላሉ። ከኃያልነቱ ከጀግንነቱ የተነሳ ራሻዎች በሚጋቸው ስዕል አስለው ያስወነጭፉታል። ኢትዮጵያውያን ደግሞ የኢትዮጵያ ጠባቂ ሊቀ ገበዝ ይሉታ ነኝ ለመከራው መከራ ሆንክ የተባለ ሀረገወይን ኮከበ ብሩህ ሊቀ ሰማዕታት ቅዱስ ጊዮርጊስ ጻድቁ ንጉሥ ቅዱስ ላሊበላ ሌሎችን ቤተ መቅደሶች አንጾ ከጨረሰ በኋላ ለሱ በሱ ስም የታነጸለ ልክ እግዚአብሔር ደሞወዳቸውን በቅጽሬው ከወንዶችና ከሴቶች ይልቅ መታሰቢያ አደርግላችኋለሁ እንዳለ። በእርግጥ ይህ አያስደንቅ፣ ምክንያቱም በምድር ላይ ብቻ ሳይሆን በሰማይ ላይ ስማቸው የተጻፈ ነው። የቅዱሳን ቅዱሳን ሰማዕታት ደግሞ ከሌሎች ጸሎቶች ሁሉ ጸሎታቸው ቀድሞ የሚሰማ ነው። በጣም ተጋድሏቸው አስተምሯቸው እዩት። ይህንንም ይሄም ውስጥ ለውስጥ የውሃ መተላለፊያ አለም ዳርክ ኮንቴንት በነበረበት ሰዓት ላይ ነው። ከዛ በፊት ከመሄዳችን በፊት እዚህ ጋር አንድ ማሳያችሁ ነገር አለ። እንደዚሁ ከዘጠኝ መቶ ዓመት በፊት የነበረ ከሜታል ወይም ከብረት የበለጠ ጥንካሬ ያለው እጅግ በጣም ጠንካራ የሆነ ምንም ሳይል እስካሁን ዘመን ድረስ የተቀመጠ ይሄ በር አያችሁት አደለ? በምንም ነገር እንትን ሊል የማይችል በምንም ነገር ሊሰበር በምንም ነገር ሊሞክር የማይችል ያው እንጨቱ ከምን እንደሆነ እስኪ ገና ብዙ ሪሰርች ሰራለሁኝ ታውቃላችሁ፣ ከሰባት መቶ በላይ ፔጅ የሚሆን ብሪቲሽ ሙዚየም ውስጥ አለ። ዳ ጂኦግራፊ ኦፍ ኪንግ ላሊበላ ይባላል። እና ጊዜ ይኖረዋል እናስመልሳለን። አያችሁት በሩ ያኔ የሚገርማችሁ የነበረ እና አሁን ተከተሉኝ። አይኖቻችሁ የምታዩትን ማመን የሚያቀታችሁ አንድ ጥበብ እዚህ ጋር ካህናት አባቶች አሁንም አይነ ልቦናችሁን ፈጣሪ አብራውና ያ ሙሉ የነበረ አለት ድንጋይ ተፈልፍሎ አስቡት በሚገርም የሳይንስ ውጤት የፊዚክስ ቀመሮች ሁሉ እዚህ ጋር አልቀዋንኝ ነኝ። ሊቀ ሰማዕታት ቅዱስ ጊዮርጊስ ለመከራው መከራ የሆንክበት አማላጅነት ጥበቃ ከኛ ጋር ይሁን፣ አያ ሰማዕት። በደንብ ዙሪያውን ተመልከቱ፣ ልብ ብላችሁ ተመልከቱ። እና በጣም የገረመኝ የደነቀኝ ነገር አሁን ከመሬት በታች ነው። ከመሬት በታች ሆነን በሚገርም ሁኔታ ፊት ለፊት የምታዩት ከካህናት አባቶች ዝማሬ ማህሌቷ አለ የሚቆምበት ወደ መቅደሱ ዙሪያውን ዘወር ስትሉ በቃላት ልትገጹት የማትችሉ ያኔ ጂፒኤስ ባልነበረበት ሰዓት እንዴት አድርጎ ከመሬት በታች መሰረቱን ወይም ደግሞ ይህንን ስራ ሰራሉ የምትሉት ብዙ ጥበቦችን ላሳያችሁ። ይህ የምታዩት ሰው ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም የሚለው በጥምቀት ምሳሌ ነው። የምታዩት ቀጤ ማበቅሎበት የምታዩት ወደዚህ ወደ ቀኝ ስትሄዱ ደግሞ መሀል የተምኗው አሁን እንግዲህ ቤተ መቅደሱ በኖ መርከብ ወደ ተራራ ጫፍ ጠጋ ብሎ የተቀመጠ ነው። አስቡት። እዚህ ጋር ያልነገርኳችሁ ከላይ ያሳየኋችሁ ነገር መስኮቱ ታችኛው የተዘጋ ነው። ለምን ኖህ ፍጥረትን ሁሉ በሚያስገባበት ሰዓት ላይ ውሃው ከስር የታችኛው ክፍል እንዳይገባ በሚል ነው እና ከላይ ከጫፍ ያሳየዋችሁኝ አሁን ከታችኝ ነው ማሳያችሁ። አያችኋት፣ የተዘጋ ነው መስኮቱ ማለት ነው። በጣም የሚገርም የሚደንቅ ከአእምሮ በላይ አስቡት። አሰራሩ እንግዲህ ድንጋ ነው መቅደሱ፣ የተሰራው ከአንድ ወጥ ድንጋይ ነው። ትንሽ ዘነፍ ካለ የሚቀጠል ወይ የሚመለስ ነገር አይደለም። ግን በጣም የገረመኝ የደነቀኝ ነገር እንዴት አድርጎ ሰራው ከመሬት በታች ይህንን አለት እየፈለፈለ ብሎ የሚጠይቅ አይምሮና ትውልድ አለመኖሩ ብቻ አይደለም የገረመኝ። እንዴት አድርጎ እንደሰራው እንኳን ለማወቅ ቀርቶ ለመናገር ቃላቶችም ኃይል የላቸውም። ብዙ ጊዜ ምሁራኖች ይመጣሉ፣ በቃ ይመራመራሉ፣ ይሞክራሉ፣ አቀቷቸው፣ ግሩም ድንቅ ብለው ይሄዳሉ። ተመልከቱ አሰራሩን፣ እያንዳንዱን አሰራር። የላይኛው መስኮት ክፍት ነው፣ የታችኛው በነገራችን ላይ ቤተ ሺህ ዓመት ሊነገር የሚችል እውቀትና ጥበብ ያለው ነው። አሁን እንደ እይታ ነው እያሳየዋችሁ ነው። አይኖቻችሁ ቀኖቻችሁ ሁሉ የተባረኩ እንዲሆኑ እያሳየኋችሁ ነው። ይቅርታ አድርጉልኝ፣ እዚች አካባቢ ከታቦቱ መቅደስ ጀርባ ትንሽ ከፈጣሪ ጋ ማውራት ስለምፈልግ ነው። አምላከ ጊዮርጊስ ባላችሁበት ሁሉ ይጠብቃችሁ፣ ደጉን ዘመን ያምጣልን። በነገሮች ሁሉ የእግዚአብሔር ስም የተመሰገኑ፣ የጻድቁ ንጉሥ ቅዱስ ላሊበላ ረድኤት በረከት ይደርብን ይቆየን።